ራሴን ከማጥናት ለይቀጥል የፈራሁት አልቀረም። የአገሬ ልጆች፣ እድሜ ለቲክቶክ ገና ብዙ ነገር ያሳየናል እንሰማለን፣ ማለት ነው። ይወስደዋል፣ ያመጣዋል። እንዳጋጣሚ ብሬን ተቀብዬ ደሞ ዜን እየረተብኩ እያለ ወደ ቲክቶክ መንደር ገባስል፣ የዚች ልጅ ቪዲዮ አየሁት ማለት ነው። ይችልኝ ሚዲያ ላይ ካወቅኳት በጣም ቆይቻለሁ። ብዙዎቻችሁ ታውቋታላችሁ። ያኔ ትንሽ ዋነጃ በሏት። ስራ አትወድም። በነገራችን ላይ በጣም ሰነፍ ነች። ደግሞ በጣም ሆዳም ነች። ትበላለች፣ ግን አትወፍርም። እውነቴን ነው የምላችሁ። ሆዷን እንዲህ ነው የምትወደው። ደግሞ ሰነፍ ነች ብያቸዋለሁ። ሆዱን የማይወድ አለ ወይ ልትሉ ትችላላችሁ። ሆዱን የማይወድ የለም፣ ግን በአግባቡ ምን አለ መሰላችሁ፣ ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል። ደስ ጥሉ ማልቀስ ይላል የሀገራችን ሰው ሲተረት። ምላችሁ ፈልጌ ነው። የሀገሬ ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ክርስቲያን ወገኖቼ ሰላም ብያለው። እንዴት ናችሁ? እኔ ያለው አልሐምዱሊላ ነይሙ ሸቃሊት ነኝ። ዛሬም በአዲስ ሂዶ መጥቻለው። አብራችሁ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦቼ የሀገሬ ልጆች፣ እንደኔ በስደት ያላችሁ ማለት ነው ምን አለመሰላችሁ ማስጠንቀቂያ ማታርገኝ ማስጠንቀቂያ ማትንሳ ይላል የሀገሬ ሰው። ምንላችሁ ፈልጌ ነው ዛሬ ላይ እየሰራን ብር ስለምናገኝ ይሄ ብራችን የማያልቅ መስሎን ያየነውን የምንበላ ያየነውን የምንለብስ ካየነው ጋር የምንነጉድ ካየነው ጋር የምንጨፍር ከሆነ ነገ መጨረሻችን አያምርም፣ እና ገንዘባችንም ሆነ ጊዜያችን በአግባቡ እንድንጠቀም ስል አሳስባቸዋለሁ። ምን ልላችሁ ነው? ይች ልጅ ለብዙ አመት ያክል ሚዲያ ላይ አውቃታለሁ ማለት ነው ልጅቷ ሳውዲ አረቢያ ነው የምትኖረው። ጠፍታ ነው የምትሰራ። ካሁን በፊት ከአንድ አመት በፊት የሆነ ነገር ስትናገር ሰምቻት ነበር። ያው እንደ ማንኛውም ኢትዮጵያዊ ከድሀ ቤተሰብ ተወልዳ ያደገች፣ ከልጅነቷ ጀምሮ በሰው ቤት እየተንከራተተች ያደገች፣ በሀገር ውስጥም በሀገር ውጭም በአጠቃላይ ለአስራ አራት አመት ያክል ሰው ቤት እንደሰራች ስትናገር ሰምቻት ነበር ማለት ነው። አሁንም ድረስ ልጅቷ ያለችው ሰው ቤት ነው፣ ሰው ሀገር ነው እንደሰማችዋት መጨረሻ ላይ አልሆንላት አልሳካላት ሲል ልመና ወጥታለች። ከልመናም አልፎ በህይወት ህዋ ተስፋ ስለቆረጠች ራሷን ለማጥፋት ዝግጁ እንደሆነች እየተናገረች ነው። ነገር ግን ራሴን ከማጠፋ እባካችሁን፣ እኔም እህታችሁ ነኝ፣ እርዱኝ እያለች ነው። የሀገሬ ልጆች፣ እርዳታ ለጠየቀ ሰው ሁሉ አትርዱ። ማንም እርዳታ እንዳለባችሁ መጀመሪያ አወቁ። እኔ በፊት የሚመስለኝ የነበረ ወደ ማህበረሰቡ መጥተው እገዛ የሚፈልጉ ሰዎች በቃል አደለ፣ ሰርተው ደክመው፣ አንዳንድ አይታችሁ ከሆነ በጣም ጀግና ሰዎች አሉ። ገባችሁ? ይለፋሉ፣ ይደክማሉ፣ ይለፋሉ፣ ይደክማሉ፣ ግን ጠብ የሚል ነገር የማያገኙ ሰዎች አሉ። እንደነዚያ ያሉ ሰዎች አሁን ደክሞኛል፣ እርዱኝ ብሎ ቢሉ ያምርባቸዋል። ገባችሁ? ይች ልጅ እንዳልኳችሁ የምትኖረው ተሰርቶ መለወጥ ከሚቻልበት አገር ነው። የአሁኑን አትዩ። በፊት ሳውዲ አረቢያ ላይ ጠፍተው የሚሰሩ ሰዎች እስከ 2500 እስከ 3000 ሪያል ነበር የሚከፈላችሁ አሁን ነው እንጂ ስራ የጠፋው ማለት ነው ገብቷቸዋል እና ይችል ሚዲያ ላይ ሳቃት እናት የምንነበር የምትል የምትለው በአላህ ያዩትን ከመብላት ከችግር ይጥላል ትላለች ምንላችሁ ፈልጌ ነው እከሌት የሆነ ነገር ስትበላ ስላየት ብቻ እኔ ምሳ የበላችሁም ካልበለው ካልኩኝ ወይንም የአማረኝም ሁሉ ከበለው የአማረኝም ሁሉ ከለበስኩኝ እንዴት ነው ገንዘብ ማያዝ የምችለው እስኪ ንገሩ ይችልጅ ስታያት በጣም ቀጫጫ ነች ወላሂ ግን ሆዳም ነች ሆዳም ነች ምላችሁ ደግሞ ሆዱን የማይወዳ ለ ትችላላችሁ እንዴ ሆዱን የማይወድ ማንም የለም ግን በአግባቡ ነው ገብቷችኋል በአግባቡ ማለት ነው እሷ ምንድን ነው የምታደርገው የሀበሻውን ከፈረንጁ የፈረንጁን ካረቡ በቃ ምግብ እንደፈለገች አማርጣን የምትበላ ሰነፍ ነች ስራ ሄዳ መዳም ጮኸችብኝ መዳም አላስተኘኛ አለች ምግብ የለም ምን የለም እያለች በተደጋጋሚ ስሯን እያበላሸች ትመለሳለች ይሄንም ደግሞ የምትናገረው እራሷ ነች፣ የቲክቶክ ላይ ማለት ነው ገባችሁ? የታክሲ ከፍላ ሄዳ ስራ ገብታ ሳሰራ የታክሲ ከፍላ ትመለሳለች። ባረባ ተንከሲስ ምክንያት ማለት ነው ገባችሁ? አግባብ ያለው ምክንያት አሳማኝ የሆነ ነገር ለህይወቱ አደጋ ላይ የሚጥል ምክንያት ኑሮባት ይሆን? አዎ፣ ከራስ በላይ ሰማይ ነው። ትመለስ። ግን በጣም ነው የምዘለው። በጣም ጥጋበኛ ነች። ቀላል ልጅ እንዳትመስላችሁ። በዚያ ላይ ደግሞ እልም ያለች አፍቃሪ ነች ያን አይደለም ያልኩት ራሷ ነች በተደጋጋሚ ብሯን አረብ አገር የሰራችበትን ብር በወንድ እንደተበላሽ ስትናገር ሰምቻታለሁ። አንድ ብሯን ለወንድ ስዘራ ኑራለች። ሁለት ከኦንላይን ያየችው ቡቲቶ ስሰበስብ ኑራለች። ሶስት ያየችው ሁሉ ሲያምራ ስትበላ ስጠጣ ኑራለች። አላማ የላትም። ለነገ የሚል ዕቅድ አልነበራትም። ዛሬ ላይ እያገኘው ነው ይሄን ዛሬ የምሰራው ስራ ይሄን ዛሬ የማገኘውን ገንዘብ ነገ ባጠውስ እንዴት ነው የምኖረው? ብላ ትናንት አረቅ አላሰበች። ገባችሁ? ትናንት እንደፈለገች ስትዘሉ ኖረች። ትናንት እንደፈለገች ስትበላ ኖረች። አሁን በመጨረሻ ተስፋ ቆረጠች። በቃ በህይወቷ ተስፋ ስትቆርጥ፣ በነገራችን ላይ አሁን ልክ እንደ ማስፈራሪያ ህዝቡን የሚያስፈራሩበት አንድ መንገድ አለ። እሱ ምንድን ነው? ራሴን ላጠፋ ነው፣ ህይወት መሮኛል፣ በቃ ብኔ ሊሻለናል ምናምን የሚለው ነገር አለ። ሂዱ እና ዩት ከተሻላችሁ ሄዱና እዩት ኑራችሁም ስለማጠቅሙ፣ ሄዳችሁ እዩት። ሆነን ለመናገር እና ምንላችሁ ነው አሁን ወደ ሀገሯ መግባት ትፈልጋለች። ቢያንስ በጊፍት እንኳ ደገፍ አድርጉኝና እስኪ አገሬን ልግባ ነው ያለች። ሰው እንግዲህ ከአንድ አመት በፊት ነው አስራ አራት አመት ሰው ቤት ሰርቻለሁ ያለች፣ ከሀገር ውስጥም ከሀገር ውጭ ሙሉ ሰው አስራ አራት አመት ሙሉ ከሰው ቤት ተቀጥሮ ሰርቶ የወጣበትን አላማ ረስቶ ያን ድህነቱን ሳይቀርፍ ኑሮ፣ አሁን ደግሞ በመጨረሻ በልመና ብሮ ወደ ሀገር መመለስ አይከብድም፣ የሀገሬ ልጆች አይከብድም። እኔ የእሱ አልፋል ገባችሁ? ምን ላችሁ ፈልጌ ነው። የሀገሬ ልጆች እንደዚህ ያለ ነገር ቀለል አድርገን ማየት የለብንም። ወላሂ ብዙ ትምህርት ይሰጠናል። ገባችሁ? እኛም ዛሬ ገንዘባችን፣ ጊዜያችን በአግባቡ ካልተጠቀምነው ነገ ምኛ የዚህ ድል ሊደርስብን ይችላል። የዚህ ድል ሊደርስብን ይችላል። ያገኘነውን ገንዘብ በአግባቡ ካልተጠቀምን፣ ለምሳሌ ልንገራችሁ። መለወጥ ከፈለጋችሁ መጀመሪያ እቅድ ይኑራችሁ፣ ፕላን ይኑራችሁ። ብር ማግኘትና ብር መጠርቅም ብቻ ዋጋ የለውም የሀገሬ ልጆች። ለምን መሰላችሁ? ፕላን ሲኖራችሁ ገንዘባችሁ ምን ማድረግ እንዳለባችሁ ይገባችኋል፣ ታውቁታላችሁ። መጀመሪያ ቦታውን አመቻችታችሁ ታስቀምጡለት አላችሁ ማለት ነው። ለምሳሌ እኔ እየሰራ ነው አይደለም፣ የሆነ እቅድ ከሌለኝ የዚህ ወር ደሞዝ ይሄን ምን ማድረግ አለብኝ ብዬ ካላቀድኩበት አንዲት ልጅ ከመሬት ተነስታ ብር አበድሬ ስትለኝ ያንን ብር ላበድራት እችላለሁ ምክንያቱም ከኔ ጋር ተቀምጦ ምንም አይሰራም ብዬ እሰጣታለሁ ካለም ደግሞ ከሚወጡት ጋር አብሬ ወጥቼ ከሚነውዱት ጋር አብሬ ነጉቼ ያን ብር ላበላሽው እችላለሁ ለምን እቅድ ስለሌለኝ ግን የሆነ አላማ ካለኝ ለምሳሌ የዚህን ወር ደመወዝ ስተቀብልኝ ለአባቴ በሬ እገዛለሁ የሚል እቅድ ካለኝ ማንም መጥቶ አበድሬ ብለኝ አይ እኔ ኮ ብር የለኝም የዚህን ወር ደመወዝ እኮ ለአባቴ በሬ ልገዛበት ነው ቤት እያሰራው ከሆነ አይ፣ የዚህን ወር ደሞ ዜን እኮ በር ላስገጥምበት ነው። አይ የዚህን ወር ደሞ ዜን እኮ ለስሚንቶ ነው፣ ለእንጨት ነው ብዬ እንትን ማለት ይችላለሁ። ለምን አላማ ስላለው፣ ቅድሚያ ስላቀድኩለት ማለት ነው። እቅድ ከሌላችሁ ፕላን ከሌላችሁ ግን አኳኋናቸው አምር መጨረሻቸው አምርም እና እባካችሁን ገንዘባችሁን በጥንቃቄ ያዙ። ዛሬ ላይ ገንዘብ ማግኘታችሁን ብቻ አትዩ። የምታገኙትን ገንዘብ በአግባቡ ተጠቀሙበት። ስራ ተናቆ፣ ያገር ልጆች ገባቸው። መዳሜ እንዲህ አለችኝ፣ መዳሜ ያኮረፈችኝ፣ መዳሜ ጮኸችብኝ፣ ምግብ የለም፣ የእንቅልፍ ሰዓት የለም፣ እንደዚህ ናቸው፣ ምናምን ናቸው እያላችሁ ስራችሁን አታበላሹ። ጊዜያችሁን በአግባቡ ተጠቀሙበት። እኔ በዚች ልጅ ብዙ ነገር ተምሬያለሁ። በነገራችን ላይ ወላሂ በጣም ብዙ ነው ያስተማረችኝ። ለምን ሰዓት ስለኖርኩ ስታገኝ እንዴት እንደምዘል ብታያት ማለት ነው። ኢጃዛ ቤት ተቀምጣ መጅለስ ላይ ስትፈናደስ ነው የምትውለው። ታዲያ አሁን ይህቺ ዛሬ ወታ እርዱ ይብትል ማን ነው የሚረዳት? ስንት የሚረዳ ስንት ምስኪን ማህበረሰብ ባለበት ሀገር ላይ ተቀምጨ እኔ ኢትዮጵያ ሁኝ እንደዚች ያለ አላማውን የረሳ ዘልዛላ ሴት ልረዳ? እናማ እርዱን ያላችሁም ሁሉ አትርዱ። ማንም መርዳት እንዳለባችሁ እናንተ መጀመሪያ ማጥናት አለባችሁ፣ ገባችሁ መርዳት በነገራችን ላይ ራሷም የተናገረችው ነገር እንደሚያሳፍር ማውቃ አቃለው ጤነኛውም በጤና የሌለውም ሀገር ውስጥም በስደትም ያለው እርዳታ በስቶባቸዋል። ግን ምን ላድርግ ብላችሁ ነው ራሴን ከማጠፋ እርዱኝና ወደ ሀገሬ ልግባ ነው ያለችው። ራስ ማጥፋት መፍትሄ ከሆነ ሞክሪ። ዛሬም ማረፈደም፣ ተነሽ በትናንተን ወስተት ተምረሽ፣ ዛሬም ሰርተሽ መለወጥ ትችያለሽ። ሳውዲ አረቢያን ያለችው ተሰርቶ መለወጥ ከሚቻልበት ሀገር ኢጃዛ ላይ ተዘፍዝፈሽ እንደፈለግሽ መፈናደሱ ይቅርብሽ። ተፈናድሰሽ አይተሸዋል፣ ምንም ለውጥ አልሰጠሽም። አታፍሪም ግን፣ ትናንት እነዚህ አዳ ቤተሰቦች ሽለቀሽ መተሽ ምንም ሳትቀይራቸው ስትመለሽ በእርዳታ ብር እጅ